ጤና ይስጥልን፣ የሺህ ጋብቻ ቤተሰቦች እንዴት ናችሁ? አሁን የምንገኘው በሆሳና ከተማ ነው። ሆሳና ከአዲስ አበባ 235 ኪሎ ሜትር ርቀት ላይ ነው የምትገኘው። የመጣንበት ደግሞ ምክንያት 80 ዓመት በጋብቻ የቆዩ ቤተሰቦችን ለመጠየቅ ነው። 80 ዓመት በጋብቻ እድሜያቸውን አይደለም፣ በጋብቻ የቆዩት 80 ዓመት ነው። ከእነዚህ ቤተሰቦች ጋር ቆይታ ልናደርግ ነው። የህይወት ተሞክራቸውን ያካፍሉናል። እንድትከታተሉ ነው የምንጋብዘው። ከሆሳና ከተማ ደግሞ 30 ኪሎ ሜትር ወጣ ብለን ሆብጭቃ በተባለችው ከተማ ላይ ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት ተጋብዛሉ ከሆሳህና ከተማ 30 ኪሎ ሜትር ከተጓዝን በኋላ ሆብጭቃ በተባለች አነስተኛ መንደር 82 ዓመት በትዳራቸው የቆዩ ቤተሰቦች ቤት ደርሰናል። እንግዳ ለመቀበል ያላቸው ፍላጎትና ዝግጅት ልብ የሚነካ ነው። ሰላምታችንን ሰጥተን ሰላምታቸውን ተቀብለን ወደ ውስጥ ዘለቅን። የመቶ አምስት አመቱ የዕድሜ ባለጠጋ አቶ ማንጀቴና ባለቤታቸው ወይዘሮ ሎምፓሜ የእኛን መምጣት እየተጠባበቁ ነበርና በደስታ ተቀበሉን። እኛ የሰማንያ አመት የትዳር ዘመን አላቸው እንበል እንጂ አቶ ማንጀቴ የተጋቡበት ቀን በዚህ ነው፣ ዓመተ ምሕረቱ ደግሞ ይሄ ነው አይበሉ እንጂ ጣሊያን ከኢትዮጵያ ከወጣ ከሁለት ዓመት በኋላ ወይዘሮ ሎምባሜን እንዳገቡ አጫውተውናል። ታዲያ የነገሩን ሥራ መሠረት ስናሰላው 82 ዓመት ሆኗቸዋል ማለት ነው። አቶ ማንጀቴ ባለቤታቸውን ወይዘሮ ሎምባሜን የተዋወቁት በጓደኛቸው ጥቆማ አማካኝነት እንደሆነ ይናገራሉ። አንቆሌ ጣሊያን በወጣ በሁለተኛ ዓመት አገባው። አንቆረ ገቾ የሚባል ሰውዬ ናቸው። ሰውዬው አሁን ግን የሉም ሞተዋል። ያ ማል ሰውዬ እናና እንደነ ሴት ልጅ አለች፣ ይህ ብሎኝ ወስዶኝ፣ አይቼ ከዛ በኋላ አመጣሁ። ቤት ከማስገባቴ በፊት በይላዊ ወጋለ እንትን ጥሎሽ ስን ሰጠሁ። ጋብቻ እድሜ መቶ አምስት ነው። ጣላን ከወጣ በሁለተኛ ዓመት አገባው። እኔ ሹማግሌ ስሎን ከዛ ወዲህ ስንጠመት እንደሆነ ሽማግሌ ስለው ክብረሰብኛል ባለቤታቸው ወይዘሮ ሎምፓሜ ዕድሜያቸውን በትክክል ባያውቁትም ከአቶ ማንጀቴ በአምስት ዓመት እንደሚያንሱ ይገምታሉ። በትዳራቸውም ደስተኛ ሆነው ተግባብተው እንደሚኖሩ ሳይናገሩ አላለፉም። አባ ያናሰነ ማገኑ አሰነ በታርባና ሁሉ ኔሚ እግዚአብሔር ባኖረን ጊዜ ሁሉ ተቻችለን እስከ ዛሬ ድረስ አብረን ኖረናል። በትዳራቸው 82 ዓመት አብረው ሲኖሩ ችግሮቻቸውን በመነጋገር በመፍታት ክፉ ደጉን በጋራ በማሳለፍ እዚህ እንደደረሱ የተናገሩት አቶ ማንጀቴ 22 ልጆች፣ 18 የልጅ ልጆችን አይተዋል። አቶ ማንጀቴ ለአሁኑ ትውልድ የሚሉት አላቸው። ትዳርን አክብሮ መኖር፣ እርስ በርስ ተከባብሮ መኖር ከጸብ መራቅ ከምንም በላይ ለትዳር አስፈላጊ ነው ይላሉ ለዚህ ትውልድ የሚያስተላልፈው ከሰው ጋር አትጣሉ የሰውንም አትያዙ ጋብቻ ስትመሰረቱ ደግሞ ተግባብታችሁ ተስማምታችሁ በጥልፊያ ሳይሆን በዱላ ሳይሆን በስምምነት ትዳር እንዲመሰረቱ ይህን በሽምግልና የሚመክረው አቶ ማንጀቴ በ82 ዓመት የትዳር ቆይታቸው ልጆቻቸውን ከማሳደግና ከማስተማር ባሻገር በአካባቢው ማኅበረሰብ ዘንድ የተከበሩ፣ የሚወደዱና መካሪያ አባት በመሆናቸው ይታወቃሉ። ሰማንያ ሁለት ዓመት በትዳር የቆዩትን አቶ ማንጀቴን እና ባለቤታቸውን ወይዘሮ ሎምባሜን የጠቆመን ልጃቸው አቶ አለማየሁ ነው። ስሌሽ አኒቨርሰሪም የሰማው በፌስቡክ ላይ የተለቀቀ ማስታወቂያን አንብቦ እንደሆነም ይናገራል። ስሜ አለማየሁ ማንደቼ ይባላለሁ። እሳቸው አስረኛ ልጅ ነው፣ በወንዶች እና በሴቶች መካከል በእናንተ ደረጃ በፌስቡክ አይቼ ነው ይህን የጠቆመ የሰጠሁት። ብቻይም በወንክሩዘፍ ፌስቡክ ጎርግዳለሁ። መረጃዎችን በደንብ ነው የሚከታተለው አንዳንድ የመንግስት ስራ ስለምሰራ በደንብ እቆጣጠላሉ። እንደዚህ አይነት ነገሮች ደግሞ በጣም ይወዳሉ። አሁን እስንብት ሰዓታችን ላይ ደርሰናል። ስለተደረገልን አቀባበልና መስተንግዶ አመስግነን ከያሜንቴ የሺህ አኒቨርሰሪ የያዝነውን ስጦታ በአክብሮት አስረክበን ተመርቀን ተለያየን። የሺህ አኒቨርሰሪ ዕድሜ ጠገብ ባለትዳሮችን ፍለጋ ቀጥሏል። ሰማንያ ሰባ ስልሳ ከዚያም በላይ በትዳር የቆዩ ጥንዶችን ለመሸለም ተዘጋጅቷል። እነዚህን ጥንዶች የሚጠቁሙ ደግሞ ሽልማት ይጠብቃቸዋል። እናም ይፍጠኑ፣ ይመዝገቡ።